ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁሉ ሰላም። ሁሉ ሰላም ነኝ። ይሄንን እንግዲህ አስር ሄክታር የመሰለ ፊት በደንብ እያያችሁት ሰብስክራይብ እያደረጋችሁ እኔ አሳድጉኝ እናንተ ትችላላችሁ። እና እንዴት ናችሁ? ደህና ናችሁ? እንግዲህ ጋደም ብዬ ነው ክላስ እና ምን ልላችሁ ፈልጌ የመሰላችሁ ሰብስክራይብ አድርጉኝ። ኑ ሰብስክራይብ እንደራረግ። የመዳም ቅማሞች ይሄን ሰሞን ደግሞ ማለት ነው ይ እነሊያሹ ዞረዋል። ደግሞ ደሞ ወደ ፋኒ ግን እኔ አንድ ነገር የተረደረት ነገር ትንሽ ላውራ ሁሉም ሰው ለመሸቀል ነው። በውስጥ ሁሉም ሰው ይዋደዳል ይዋድዳል ስላቸው በውስጥ እርግጠኛ ነኝ እየተነጋገሩ ነው። ይሄ ይሄን የሚያወሩት ማለት ነው ይተዋወቃሉ። የስራ ጉዳይ ነው፣ የዶላር ጉዳይ ነው፣ የብር ጉዳይ ነው፣ የሕይወት ጉዳይ ነው። በአጠቃላይ ሕይወት ማለት ይቻላል። እና እኛም እንደዛ እያለን ከግርድ እናንውጣ። ሰብስክራይብ እንደራረግ ነው እንደማመር ግሩፕ የምችሉ ግሩፕ ክፈቱ እንደማመር እውነት ምንድን ምን ደማመር ምንኛ እቃ እያጠብን ወይ ደግሞ ሌላ ነገር እየሰራን ወይ ደግሞ ሌላ ነገር እየሰራን ያኔ ምን ለማለት ፈልጌ መሰላችሁ ያኔ እንደ ማንኛውም ሰው ስራ እየሰሩ መቅረጽ ቪዲዮ መቅረጽ አቅተንም ለማለት ፈልጌ ነው። እንዲሁም እኛ የመዳም ቅመሞች ብዙ አይዲያ አለን። ብዙ አይዲያ አይዲያ አለን አንዳንዴ አማርኛ እና ሌሽ እህነ ሌሽ ዘየውም ሌሽ እንደነሱ አንሰራ መኛስ ምን ያንሰናል? ምን ያንሰናል? ወይፋይ አለ፣ መብራት አለ። ካሜራ መግዛት ከፈለግን እንችላለን መግዛት፣ ያ ሁሉ ነገር በእጃችን ነው። ቢያንስ አምስት ደቂቃ ነው፣ አምስት ደቂቃ አስር ደቂቃ ቲክቶክ ላይ ስክሮል እያደረግን ከምንውል እያንዳንዱ ሚዲያ ላይ እያንዳንዱ ሚዲያ አለ። ሁሉም ቦታ ዞሮ መግባታችን ያሁን ለምሳሌ ማልገባ በፌስቡክ እገባለሁ ኢንስትግራም እገባለሁ፣ ስክሮን እያደረግኩ ላይት እያደረግኩ ነው የሚሄደው ቲክቶክ እገባለሁ ዩቱብ እገባለሁ። ዩቱብ በጣም በጣም በጣም ተጠቃሚ ነኝ ዩቱብ ማለት ነው። አሁን አሁን ስንት ሰዓት መሰላችሁ ይህን ቪዲዮ ስቀርጸው በኢትዮጵያ ዘጠኝ ሰዓት ከሌሊቱ ማለት ነው። እንግዲህ እስካሁን ድረስ እስክሮን እያደረኩ ሳይ ነው። ቢያንስ ክላስ የምገቡ ስድስት ሰዓት ሰባት ሰዓት ስምንት ሰዓት ዛሬ ግን አምሽቼ ነው የገቡት ወደ ላይ የወጣው ተክላሴ ማለት ነው። ግን አንዳንዴ ስራ ምናምን ሳይኖር ሀያ ደቂቃ አስር ደቂቃ ያኔ ግዜ ያለ ግዜ ጠፋም፣ የራሳችን እንትን ነው እንጂ ግዜ ጠፋም። እና ሰብስክራይብ አርጉኝ ነው፣ ሞኔታይዝ አርጉኝ፣ ላይቭ ላይ ነው የምንገባ ም፣ እንድቦጭቅን የምንድፈምዝን፣ ም፣ ዶላር እንድበላ፣ ዶላር እንድበላ እና ሰብስክራይብ አድርጉኝ። በእናታቸው እውነት ሰብስክራይብ አድርጉኝ። እኛ የመደምቀሞች ማሳደግ መተጋገዝ ግዴታ ነው። እኛ ለእኛ ነን፣ አንድ እጅ መሆን አለብን። እኛ ለእኛ አንድ እጅ መሆን አለብን። በቃ አንድ ሆነን መውጣት አለብን። ይህቺን ጊዜ ማለፍ አለብን እኛ ከግርድና ማውጣት አለብን። እውነት እንዴ! እኛ እንጂ ምን እንዲ። እውነት እኔ ምን አውቃለሁ? ብቻ አቅም። አንዳንዴ እኔ የሆነ ጓደኛ አለችኝ፣ እንደዚህ ቪዲዮ ምናምን እንስራ ስላት የሆነ ቪዲዮ ስንሰራ ማለት ነው ታስቀኛ። በቃ እንዴት አድርገን ቁጭ ብለን የምንቀረሰው ንግግሯ ምናምን ሳቄ ይመጣብኛል። ደግሞ አሁን ግን ብቼን ስለሆንክ ምንም ነገር አላይም፣ ግድግዳ ነው ያለው። በቃ ክላስን ለራሴ ክላስ ነው ያለው። ዝም ብዬ ቪዲዮ መቅረጽ እችላለሁ ማለት ነው። ቪዲዮ ቀርጬ አስቀምጬ መፖሰት እችላለሁ። እና ሰብስክራይብ እያደረጋችሁ ሞኔታይዝ አድርጉኝ። አሁን ወደ መቶ አርባ አምስት አርባ ስድስት አካባቢ ደርሻለሁ። አንድ ሺህ አንድ ሺህ አንድ ሺህ አስገቡ ከዛ በኋላ ላይ ምናምን እየገባሁ ሸር፣ ምንም ላይክ አርቡ፣ ሰብስክራይብ ምናምን ሸር እያረጋችሁ ጓደኞቻችሁ ምናምን ሞኔታይዝ አርጉኝ እላቸዋለሁ ውዶቼ። እና ዩቱብ በጣም የምጠቀመው እኔ በጣም መለያው በቃ ተንቀዥቅዥ እንዴት ነው? ቅሽቅሽቅሽቅሽቅሽቅሽ እንድንዲ ስራው የብየ ነው በቃ አሚሮ የሆነ ነገር ያልብየወፍይ እና የዩቱብ አፍቃሪ ነኝ። ቲክቶክም ቲክቶክ እና ዩቱብ ነው አብዛኛውን ጊዜ የማየው። እና ዞሮ ዞሮ እናንተናንም አያለሁ በጎቹንም አያለሁ፣ በ እና አብርሽን ማለት ነው። አብርሽን በ እሱ ነው እሱን ግን አሁን እንዲሁ በፊት በፊት ነበር እንጂ ከሩታ ጋር እያለ አሁን አላየውም ጭራሽ። ለምን አይ ሚሲ ሩታ አይ ሚሲዩ ሩታ ሩታ ጀግና ሴት ነው። ከሴት ጎን መቆም ነው። አሁን እነ ብሩኬን ሃይሚን ሳሚቾ ሳሚቾ ዩቱብ ታውቃላችሁ? አይ አሁን እንደውም ዛሬ ካያቸው ሳሚ፣ የእነሱ ደግሞ የበፊቱ በጣም ደስ ሲል ነበር፣ ዩቱብ ሲሰሩ ማለት ነው። በጣም ደስ የሚል ነበር እንትናቸው፣ አሁን ግን በጣም አስጠላ። ግን ደግሞ በዛ ንሉክ በጣም ነው የማያቸው። የሆነ ሰዓት ላይ አላያቸውም ነበር፣ አሁን በጣም ተከታትዬ ነው የማያቸው። እኛ በሾች መጀመሪ ንወደለ እነሱ ነ ያለው እነ ውብዬን ያለው ሄለን በእናታችን፣ ሄለን ይኸው፣ ሄለን ማሞ ምን ዛሬ የለችም፣ ስጠብቃት እሷን ማይ ነበረ። ምንሆነ እንደሆነ እንጃ፣ በጣም ነው ግን የከፋኝ ደግሞ የእሷ ነገር። ለምን እንትን እንዳረጉ ብቻ አላቅም እኔ። ግን የሆነ ነገር ያለ ይመስለኛል። የሆነ ሰዓት ላይ ትዝ ይላችኋል ያብ ስራ ያብ ዩቱብ ራሱ እሷን አስተዋታለሁ ብሏል እኮ። ግን የሆነ ሰዓት ትዝ ካላችሁ እሷን ራሱ ሚዲያ እንደዚህ ላስጠቀማትም እያለ ነበር ያ ነገር አድርጎ ይሁን ብቻ ያንን ነገር ለማስተካከል ይመስለኛል። እንደኔ አስበው ያው ስራም ቢሆን ሰውዬው ካልፈቀደ ምንም ማድረግ አይቻልም። ባል ካልፈቀደ እንግዲህ ባል ይበልጣል። እና ደግሞ ማመሰላቸው ሌላ እነ ማርክና ቤዚን፣ የኔና ቤዚ ደግሞ ዛሬ ያሳዘነች ምን ሆና ነው እሷ? ራሱ እሷ ደግሞ የሚመስለኝ ምን መሰላት በሚመስለኝ የሆነ ትናንትና ባለባበሷ ምናምን እንትን ብላለች። በጣም ብዙ ሰው አስቆጡታል። የሆነ ነገር አለ በቃ የሆነ ነገር አለ። ከቤተሰብ ይሁን ከምን የሆነ የደረሳቸው ነገር አለ። በጣም ተቆጥተዋታል። ወይ ደግሞ በሆን ሰዓት ከባድ ነው። ግን ቤዚ ግን በጣም ነው የምወድሽ። አለባበስ አስተካክል፣ ስለምወድሽ ነው የነገርኩሽ። ደግሞ ሌላ ማለ ቆይ፣ ሌላ ሌላ ሌላ ማን መሰላችሁ? ዩቱብ ነው። እነ ኤልዱንም ማየት አለው እም ኧረ፣ በጣም ብዙ ነው። እኔ ሲጀመር ሳላይ እንዴ ሲጀመር እንዳለ በእኔ ሰብስክራይብ አይም የሚኖረው እያንዳንዱ እንዳለ የኢትዮጵያ ያሉ ሰዎች እንዳለ በእኔ ነው ሰብስክራይብ የማስተዳደራቸውን የነኝ የዩቱብ ካምፓኒ ነሽ እንዳትሉኝ፣ እንጂ ፊቴ ግን እንዴ ነው እንዳፈሩ። በጣም ካሜራው ስለቀረበ ነው። ግን ደግሞ ፊቴ በጣም በጣም ትልቅ ፊት ነው። በጣም ማለት ነው፣ በጣም በጣም በጣም በጣም ከምላችሁ በላይ ይሄ የሁለቱ ሰው ይወጣዋል።

አጋዘን አጋዘን ነው የሷ። አንዱ ስበላይ እንኳን የሸመተ ያረሰ የማይችለች ነች እሷ፣ በገንዘቧም ቢሆን በጣም ነው የምትበላው። እና እንደዛ ነው እላቸዋለሁ። ውዶቼ፣ ሰብስክራይብ አድርጉኝ። በጣም ለፍጣን ያዋሩ እየተለማመድኩ ስለሆነ የልምምድ ላይ ንግግር በራሴ። እናንተ በራሳችሁ ድምፅ ማለት ነው፣ በራሳችሁ ድምፅ ታፍራላችሁ። እኔ እንደዛ ነው አሁን ይሄንን የቀረጽኩትን ቪዲዮ ደግሜ ደጋግሜ ደግሜ ደጋግሜ ደግሜ ደጋግሜ አይቼ ነው የምፖስት። ተው እንትን እንታላለን፣ ደስ ካላላኝ አጠፋዋለሁ ማለት ነው። እና በራሴ አንደኛ አፍራለሁ፣ ደግሞ የራሴ ድምፅ ራሱ ያስጠላኛል። ሁሉም ሰው ነው? እኔ ብቻ ነኝ? ግን ያሁን ለምሳሌ የሰው ድምጽ ነው እንጂ የሚያምር የራሴ ድምጽ አያምረኝም። ለምንድን ነው አላውቅም። በእርግጥ አረቦቹ እራሱ ይቀልዱብኛል እዚህ በጣም ድምፅሽ ቀጫጫ ነው ይላሉ። ታዲያ ምን አበሻ በሙሉ ቀጫጫ ነው ድምፁ ይላሉ። የሆነችም አበሻለች አለች። አንድ እዚህ የምትሰራ አብራኝ የምትሰራኝ ስላችሁ፣ ይሄን እናቷ ጋር ትሰራ እሷ ደግሞ ልጇ ጋር ትሰራለችና፣ እሷለች። እሷም ቀጫጫ ነው በጣም ቀጫጫ ነው ድምጻቸው የአበሻ በሙሉ ይሉናል። ምን ነበረ እያልኩ ቀጫጫ ነው ድምጽ ምን ድምጼ በጣም ነው የምጠላው። ፊቴን አልጠላውም። ለምን ድምፄም እኮ ፈጣሪ ስጦታ ነው። ግን ደግሞ ድምፄን ለምን እንደምጠላው አላውቅም። ፊት እኮ ግን አያስጠላም። ለራስን የሆነች ፊቴ በጣም ነው የምታምረኝ። በጣም ፊልተር የላት ምን የላት ያቸው ቁጭ በቃ ምን የላት ምን የላት ቁጭ ነች። ኖርማል ፊት ናት። ፊልተር እንግዲህ ዩቱብ ላይ እንትንታልኩ ፊልተር አስቀምጥበታለሁ፣ ግን አያስፈልግም። ኖርማል እንደዚህ በቃ ኖርማል ነኝ። እና ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ ፕሊዝ። እወዳችኋለሁ ቅመሞቼ እኔንም አበረታቱኝ። እንደዚ እንደዚህ ኮሜንት ላይ አሳውቁኝ። ማለት እንዴት ነው የሚሰራው? የሆነ ሰው በኮሜንት ምናምን እኮ ጥሩ ነው ምናምን ቢሆነ ኮሜንት ጻፉልኝ። ኮሜንት አስተያየት እቀበላለሁ ማለት ነው። እና ባይ።